ለሀይሚና ለብሩክ የምንሰጠው አስተያየት በሚያመጡት የቪዲዮ ርዕስ እንጂ በነሱ ባላቸው ማንነት መገለጫ አይደለም፣ አይገናኝም። ስለዚህ ብሩክ ጨዋ ልጅ እንደሆነ ግልጽ ነው። ሀይሚዬ ደግሞ እጅግ በጣም ጠንካራ ልጅ ናት። ዛሬም እንግዲህ በሀይሚና በቡራ እንዲሁም በሶሲና በዳኒ በጓደኛዋ ነው የመጣሁት ማለት ነው። እና እንግዲህ ትናንትና በተሰራው ቪዲዮ ብዙም እየተባለ ነው። እኔ ራሴ በሰራሁት ቪዲዮ አስተያየት እየተሰጠኝ ነው። እኔ ሀንቾ ምን ተናግሬ ነው ብዬ የራሴን ቪዲዮ ደጋግሜ ማዳመጥ ጀምሬያለሁ ማለት ነው። እና ስለሱ መልስ ለመስጠት ነው የመጣሁት። በመጀመሪያ ትናንት በተሰራው ቪዲዮ እንግዲህ እንዴት ነው የተሰጠው አስተያየት? ማለት ቦራዞት የመጣው ርዕስ ይሄ ርዕስ ትክክል ነው አይደለም፣ መሆን አለበት አልነበረበትም በሚለው ነው አስተያየት የሰጠነ ማለት ነው። እና ሀይሚዬ ደግሞ በጣም እጅግ ጎበዝና ጠንካራ መሆኗን አሳይታናለች ማለት ነው። ብሩክ እና ሶሲን እንግዲህ ማለት ነው በአንድ ላይ ልጨምቃቸው ነበር እና አልተሻለችም። የምር በጣም ጎበዝና ጠንካራ ናት፣ ደግሞ ትዕግስተኛ ናት በጣም ማለት ነው እና በዚህ ሰዓት አሁን እንዴት ነው ሰው ያገኘውን አንስቶ ማታ ይችላል እና ያው ብሩክን በምታምንበት በምትዝናናበት ሰው እሱን በጥፊያ እንዴት ማታለች። ሶሲንም ልታጠናግራት ነበረ እና ፈርታታለች፣ እንዲያውም ማለት ነው። ስለዚህ ሀይሚዬ ጎበዝ ብዬሻለሁ፣ የምሬ ነው ምላችሁ። እና ጎበዝ በቃ ከሚባለው በላይ ማለት ነው። እና ጥንካሬዋን ሳላድንቅ አላልፍም። አይታችሁ አላ ሁለታቸውንም በቃ ከመጠን በላይ ነበር የታገለቻቸው ማለት ነው። ነጣጥቃቸው ነበር እየሄደች የነበረው ቁልፍ አልሰጣት ብለው ማለት ነው እና ስለዚህ ሀይሚ በጣም ጠንካራና ጎበዝ ስማርትናት የምንለው ለዚህ ነው። ፈተናው ከባድ ነው በጣም ማለት ነው። እና ለዚህ ነው አስተያየት መስጠት የምፈልገው እኔ ቤትም አለ የተሰጠ አስተያየት፣ እንዲሁም ደግሞ ቡራ ቤትም በጣም ምን ልበላችሁ፣ በቃ እኔ እንጂ አላውቅም። ሰላም ሰላም ቤተሰብ፣ እንዴት ናችኋለሁ? ሰላማችሁ ይብዛ በያላችሁበት እያልኩኝ ውድ የጨረቃ ቤተሰቦች እንኳን ወደ ቻናል መጣችሁ። ቻናሌን ስጀምሩ በላይክ ጀምሩ ሳብስክራይብም አድርጉ። ስለምትበራ ስለምታበረታቱኝ እንዲሁም ደግሞ አሪፍ አሪፍ አስተያየት ስለምትሰጡኝ ስለ ሀይሚና ስለ ጎራ ተጨንቃችሁ ደግሞ ትክክለኛ ሀሳብ ሚዛናዊ የምትሰጡ ሀሳቡ እንኳን የተሰራው ቪዲዮ ስህተት ቢኖርበትም እንኳን ያንን ስህተት እንደ ስህተት ቆጥረን በቃ ሚዛናዊ በሆነ መልኩ አስተያየት ስለምትሰጡ በጣም አመሰግናለሁ። በጣም ረጃጅም ኮመንት የምጽፉልኝ አላችሁ ማለት ነው። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ለጨረቃ ቤተሰቦች ቃል የለኝም ማለት ነው። እና አመሰግናለሁ። የምር ምስጋና ከፍ ያለ ነው። እንግዲህ ወደ ጉዳይ ስገባ ማለት ነው ወደ ጉዳይ ስገባ እንግዲህ ሶሲ ፍቅረኛ አላት፣ ዳኒ ነው ዳኒ ሮስ ይባላል። እኔ እንዲሁም እውነት ለመናገር ማለት ይህን የእነሱን ቪዲዮ ያለው እና ግን ደግሞ ሶሲ ከብዙ ሰዎች ጋር ስለምሰራ በጣም ማለት ነው እና እኔ ከሴቶች ጋር ስሰራ ይቻት አላቅም፣ እውነት ለመናገር ከወንዶች እንደዚህ ከዳኒ ጓደኞች ጋር ምናምን ነው ስሰራ ከነሳሚ ጋር እንደዚህ ስሰራ ነው ማየት ና ኢቭን እንኳን ዳኒ የሚባለው ያኔ ማለት በቃ ፍቅር እንዴት ነው መጨረሻ ያለው ምናምን በሚዲያ ሲባል ያን ያክል ብዙ እምነት የለኝም። ገባችሁ አይደለ? ልደቷንም ማክብሮላታል፣ ብዙ ነገር አድርጎላታል። እሱ እንደሚወዳት እንደሚያፈቅራት ገልጾላታል። ብዙ ነገር ማለት ነው እና ስለዚህ ትክክለኛና እውነተኛ ፍቅረኛዋ ከሆነ ዳኒ ፍቅረኛዋ ነው፣ ፍቅረኛ ያላት ማለት ነው ሶሲ ማለት ነው። እና በዚሁ አጋጣሚ በጣም ነው የምትፈትነው ማለት ነው፣ ዳኒን በጣም ነው የምትፈትነው፣ በጓደኞች ፊት ትፈትነዋለች ከሌላ ሴት ጋር ይጀናጀንብኛል ብላ እሷ ስልክ ቀይራ እሷ ታወራዋለች። በጣም ኃይለኛ ናት ሶሲ ማለት ማለት ነው እና የምሬን ነው ብላችሁ እና ግን ደግሞ ዳኒ የሚባለው ለሶሲ በጣም ታማኝ እና በጓደኞች ፊት የሚያኮራ መልስ ነው የሚሰጠው። ማለት በቃ እዚ ጋ አስር ሺህ ሰው ቢደረደር እኔ ከሶሲ የማቀርበው ሰው የለም፣ እኔ የሶሲ እና የሶሲ ብቻ ነኝ የሚል መልስ ነው የሚሰጥ። ፈተነውን ያልፈዋል ማለት ነው ዳኒ ማለት ነው። እና ዳኒ ደግሞ ከብዙ ሰው ጋር ነው የሚሰራ በጣም ማለት ነው። እና ፕሮሚሽን ምናምን ነገር በጣም ብዙ ልክ እንደ ኮሜዲያን ይሰራል። በጣም ጎበዝ ነው ዳኒ ማለት ነውና። ይሄን ካልኩ ስለ እነሱ ያው ፍቅረኛ ያላት ለማለት ነው። እንግዲህ አብረው ለመስራት ፈልገው ይሆን አላቅም። ብቻ ግን ይሄ ነገር አሁን ዳኒ ቪዲዮ ሸር አድርጎታል፣ የብሩክን ማለት ነው። ስለዚህ ምናልባች ከዚህ በኋላ በሶሲ እና በዳኒ ቤት በሚሰራው ቪዲዮ እንትን ቻናል ሊመጡ ይችላሉ። እና ብሩክ አይታወቅም፣ ለወደፊት ማለት ነው። ለምን ሶሲ ከዚህ በፊትም ብዙ ቪዲዮዎችን ሰርታለች፣ ከብሩካ ማለት ነው። ይህንን ነገርም ለመመለስ ፈልጎ ይሆን ብሩክ ይሄን ይዞት የመጣ አላቅም፣ ለወደፊት የምናየው ይሆናል ማለት ነው እርሱ ይሄ ባይሆንም ማለት ነው። ደግሞ ሶሲም ቻናል እንዳላት እና ዲስክሪፕሽን ላይ እንደሚያስቀምጥም ትናንትና ተናግረዋል፣ ብሩክ ማለት ነው። ሰብስክራይብ አድርጓት ብለዋል። ይህን ነገር ሲሰራው ብሩክ እየፈራ ነው የሰራው። እውነት ለመናገር እየፈራ ነው የሰራው። እንዲሁም እኔ ድፍረቱን እንዴት እንዳገኘ ገርሞኛል። የምሬን ነው የምላችሁ። ማለት ብዙ ብራንኮች ይሰራሉ፣ ብዙ ነገር ተሰርቷል። በትናንትናው ቪዲዮ ግን እኔ የመጨረሻ ነው ማለት ምን፣ በቃ በጨረቃ ቤተሰቦች ይሄን ትጠብቃላችሁ? እንዲ ያጠብቁ ማለት በሌላ ቤት ማ እኮ ለምሳሌ እነ ብርሽ፣ እነ ሩታ እነ ዳኒ እነ ጽጌ በጣም ሰርተውታል በዚህ ማለት ነው ዳኒና ሮታ እንዳልጋ ተገኙ። እንደዚህ እንደዚህ በቃ በጣም ብዙ ቪዲዮ ሰርተዋል። ግን ይሄን በጨረቃ ቤተሰቦች በሀይሚና በቡራ አልጠበቅነም። ገባችኋ? ስላልጣበቅነ ይሄ ደግሞ እርሱ ለኛ ከብዶናል፣ ፎቶውንም ስናይ ከብዶናል። ለዚህ ደግሞ ብሩክ ይሄን እርስ ባይመርጥ የተሻለ ነበረ ብለን አስተያየት ሰጥተናል። ታዲያ ይሄ ማለት የተሰራው ቪዲዮ አይከብድም፣ ይሄ ቪዲዮ ትክክል ነው እያላችሁ ነው እኛ አስተያየት ለሰጠ ነው ሚዛናዊ ሁኑ የምትሉ ስላላችሁ ማለት ነው። በቃ ቪዲዮ ስሩ፣ የስራው ጸባይ ነው መስራት አለባቸው። ነገር ግን በእንደዚህ አይነት መልኩ ባይሆን፣ በብሩክና በሀይሚ ይሄን አልጠበቅንም። እኛ ማለት እንዲህ አይነት ፕራንክ ይሰራል ብለን አልጠበቅንም። ብሩክ በእርግጥ ቡታጅራ ላይ ሆኖ ፕራንክ እንደሚያደርጋት ፎክሯል። በጣም እየዛተ ነበረ፣ ግን ፕራንክ ቢያደርጋትም በዚህ መልኩ አልጠበቅንም። ለዛ ደግሞ አስተያየት ሰተናል። ብሩክ እንዴት ነው ድፍረቱን እስከ የታ መጠው ደግሞ ካሜራማን የለም አደለ? ካሜራማን የለም። እኔ እውነቱን ለመናገር ቢያንስ እንኳን አላደለ። ሀይሚ በቃ በቶሎ እንትን እንድትል፣ እንድትመለስ ካሜራማን እንኳን ቢኖር ጥሩ ነው፣ ለሷ ማለት ነው። ሀይሚ ጥግ ድረስ ታምነዋለች ብሩክን ታምነዋለች፣ ከምንም በላይ ማለት ነው። እና ብሩክም ታማኝ ልጅ ነው፣ ጨዋ ልጅ እንደሆነ ይገባናል። ስለ ብሩክ ጨዋነት እኮ እኛ መመስከር አይጠበቅብንም። ማለት በሚሰራው ቪዲዮ አይደለም፣ አሁን ትናንት በሰራው ቪዲዮ አይደለም። የብሩክ ጨዋነት እንትን የሚለው የሚገለጸው ማለት ነው። ብሩክ እኮ የምናቀው ከመጀመሪያው እስካሁን በምናቀው ልክ ነው። ትናንት በሰራው ቪዲዮ ብሩክ ጨዋ መሆኑን ለመግለጽ አይደለም። ብሩክ ጨዋ ልጅ ነው ከመጀመሪያውም ጀምሮ ማለት ነው ይሄን ያደርጋል ብለን አይደለም እሱም ፕራንክ እንደሆነ ከመግቢያም ለወዴንስም አሳውቆ ብዙ ነገር ብሎ ፈጣሪ ሆይ ይቅር በለኝ እያለ እያማተበ ነው የሰራው ነገር ግን ይሄ ርዕስ አሁን አሁን ይህንም ፕራንክ ሀይሚ ብትሰረው ብሏል እሱ ራሱ ይሄ አሁን በኔ ላይ ቢሆን ይከብደኛል አልችለውም ብሏል አያችሁ ስለዚህ ሀይሚ ምን ያህል ጠንካራ እንደሆነች ነው እዚህ ጋ መመስከር ያለበት ገብቷችኋል አይደል ብሩክ ምንድን ነው ያለ? ይሄ ነገር አሁን በእኔ ቢሆን እኔ በእኔ ላይ ሀይሜ ብትሰራው ወይም በእኔ ላይ ቢሰራ ይሄ አልችለውም፣ ኢቭን እንኳን መወሰነውን ውሳኔ አላውቅም ነው ያለና ስለዚህ አሁን ሀይሚ ይሄንን ፕራንክ ሰርተው ቢሆን በቃ ትናንትና ሶሻል ሚዲያው እንዳለ ማለት ነው በሳት ተያይዞ ነበር የሚያድረው። በጣም ማለት ነው የምሬ ነው ምላቸው። ሀይሚ ሲጀምር ገና አንድ ፕራንክ ስታደርግ ነው አገሩ የሚያያዘው። ለምን እንደሆነ አላውቅም፣ ግን ደግሞ በጣም ጎበዝ ናት በጣም ከሚባለው በላይ የእሷን ጥንካሬ ለመለካትና ምን ትላለች የሚለውን ለመገመት ምን ያህል ታምነኛለች ታምነኛለች ሀይሜ ግን ደግሞ ምን ትላለች? እስኪ ፈተነውን ታልፈዋለች አታልፈውም ብሎ ነው ብሩክ የመጣ። ይሄ ግልጽ ነው፣ በቃ ፕራንክ መሆኑ ግልጽ ነው። ሀይሚን ለመፈተን ለመበቀል መሆኑ እኮ ግልጽ ነው። ይሄን ሳናቀርተን አይደለም እኛ አስተያየት የምንሰጠው ነገር ግን በቃ ማለት ሶሲን ታቋት አላችሁ። እንግዲህ ከዚህ በፊትም በብዙ ነገር ሀይሚን ፈተናታለች እና በቃ አይታችኋል፣ እንዴት ከፍ ዝቅ እያረገች ያኔ ፕራንኩን ለመተወን እንዴት እንደተወነች። እኔ የባለፈው ፕራንክ ማለት ነው። መቼም ቢሆን ከሀይሚሮ አይጠፋም እየተወነች ያለችው ቡራም ተነግሯል። መጨረሻ ላይ እኔ ከምለው በላይ ነው ሶሲ የምትተው ነው። ያኔ ንግግሯ እንዴት ነው እንትን የሚለው የሚያስደነግጥ ብሏል። የመጨረሻ ቀን ተደባድበው የታረቆ ጊዜ ማለት ነው። ስለዚህ ሶሲ ከሚባለው በላይ ሞር ጨማምራ ስለምትተው ነው። አንደኛ ቡራ ይሰደባል። ይኸው አሁን ቡራ እየወረዱበት ነው። እስኪ አሁን ብሩክ እየተሰደበ ነው አይደል? ለምሳሌ አሁን አስተያየት አትስጡ። በቃ እንደዚህ ሚዛናዊ ሁኑ የምትሉ ሰዎች እስኪ የሚሳደቡትን ሂዱ እናስቁሙ ከቻላችሁ ማለት ነው። አሁን ብሩክ እየተሰደበ ነው በጣም ይሄ የሆነው ደግሞ በቃ ማለት ይሄ መሆን የለበትም ነው ማለት፣ ይሄ ርዕስ መመረጥ የለበትም ነው ገብቷቸዋል፣ አይደል እንጂ ብሩክ ወይም ጥፋት አጥፍቶ ወይም ምናምን አይደለም። ይሄን ርዕስ ለምን መረጠ ነው። ስራ መሆኑ ግልጽ ነው። ስራ መሆኑ ግልጽ ነው። ሀይሚን ለመበቀል መምጣቱም ግልጽ ነው። ገባቸዋል። ሀይሚን ፕራንክ ታደርገዋለች፣ እሱም መልሶ ፕራንክ ያደርጋታል። ግን ሀይሚ በዚህ መልኳ አልጠበቀችም ኢቭን እንኳን በጭራሽ በጭራሽ፣ ከሶሲ ጋር እንደዚህ አይነት ቪዲዮ ይሰራል ብሎ እስኪ ማን ገምቷል? ያ ብቻ ነው ሰርፕራይስ የሆነው ኦዲየንስ እንዳለ ማለት ነው፣ ራሴን ጨምሮ። ስለዚህ ይሄ ትክክል አይደለም። ይሄ ይሄ ርዕስ ባይመርጥ ብሩክ የተሻለ ነበር፣ በሌላ ነገር ቢመጣ የተሻለ ነበረ ብለናል። ገባችሁ አይደል? አዎ። ማለት እንደዚህ ይደብራል። አይደብርም እንዴ? እኛ አሁን እኮ ስለዚህ ሴት ሆነን ይሄ ፈተና በእኛ ላይ ደርሶ ቢሆን ብለን ነው አስበን አስተያየት መስጠት የምንችለው ማለት ነው። በመጨረሻም ሀይሚና ቡራ መቼም ቢሆን አይለያዩም። የስራው ጸባይ ቢሆንም ለቪዲዮ እርዕስ ነው አስተያየት የተሰጠው ማለት ነው። እና ሀይሚዬ ደግሞ እጅግ በጣም ጠንካራ እና ጎበዝ መሆኗን ትናንት አሳይታለች ማለት ነው። እና አይታችኋታል። ሁላቸውንም ነው እንደዛ ስትታገል ነበር። ብሩክን ደግሞ እየተማታችው ስለምትዝናናበት ጓደኛዋ፣ ፍቅረኛዋ ስለሆነ ብቻ ነው ሌላ ነገር የለውም። ብሩክ ደግሞ እንደዛ ስትመታውም በትዕግስትም ያሳለፋት ሀይሚ እንደተናደደችና እሱ ያመጣው ርስ ደግሞ በጣም ከባድ ፈተና እንደሆነ ስለሚያውቅና ስለሚሳሳላት ነው።